ሰላም ጠና አስጥልን፣ ውድ ተመልካቾቻችን፣ እንደምንቆያችሁ ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። በዛሬው ዝግጅታችን የኢትዮጵያ ካርጎና ሎጂስቲክስ አገልግሎት በአጠቃላይ በካርጎ ማጓጓዝ ዘርፍ እያደረግ ያለውን እንቅስቃሴ ልናስቃኛችሁ ወደናል። ከዚሁ ጋር ተያይዞ የኢ ኮሜርስ አገልግሎትና ሌሎች ጉዳዮችንም እያነሳን ቆይታ እናደርጋለን። የዛሬው እንግዳችን የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ማኔጂንግ ዳይሬክተር የሆኑት አቶ ደረጀ ደረሮ ናቸው። አብራችሁን ቆዩ። ሰላም አቶ ደረጀ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ የመጀመሪያ ጥያቄ የማደርገው ምናልባት የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ምንድን ነው? የኢትዮጵያ አየር መንገድ ደግሞ ሌሎችም ቢዝነስ ዩኒት የምንላቸው ክፍሎች ስላሉ ከሱ አንጻር ቢያስቃኙን። እሺ፣ አመሰግናለኋና የኢትዮጵያ አየር መንገድ ካርጎን ሎጂስቲክስ የኢትዮጵያ አየር መንገድ ግሩፕ አንዱ የቢዝነስ ዩኒት ሲሆን ኢትዮጵያ አየር መንገድ የሎጂስቲክስ ክፍሉ በአሁን ሰዓት 18 የሚሆኑ የቦይንግ አየር መንገድ አውሮፕላኖችን በመጠቀም እጅግ ከፍተኛ ኔትወርክን በመሸፈን ለኢትዮጵያ አየር መንገድ ግሩፕ ትልቅ የሬቨኒ ምንጭ ሆኖ እያገለገለ ይገኛል። በእነዚህ በ18 አውሮፕላኖች ከሰባ በላይ ካርጎ መዳረሻዎችን እንዲሁም ደግሞ መቶ አርባ አንድ የሚሆኑ ጣቢያዎቻችን ላይ ደግሞ በመንገደኛው ቤሊ እየተጠቀምን ካርጎን እናጓጉዛለን። እነዚህ አስራ ስምንቱ አውሮፕላኖች ለካርጎ ብቻ ዴዲኬትድ የሆኑ ናቸው። ከዛም በላይ ግን በመንገደኞቹ በሙሉ ተጠቅመን አፍሪካን ከዓለማት ጋር እንዲሁም ደግሞ ዓለማትን እያገናኘ በዓለም ላይ ከፍተኛ ስምና ዝናን ይዞ የሚገኝ ከዲቪዥን በላይ ተብሎ ሊጠቀስ የሚችል ትልቅ የአየር መንገድ ግሩፕ ዘርፍ ነው። መጀመሪያው ጥያቄ ምን ምን እናጓጉዛለን ነው። ሁለተኛው ግን እንደው እንደ አበባ አይነት በጣም ጥንቃቄ የሚፈልጉትን ደግሞ እንዴት ነው በዛው መጠን ተጠንቅቀን የምናደርሰው ወደ መዳረሻው? አመሰግናለሁ። ጥሩ ፖይንት ነው ያነሳሽው። በማጓጓዝ ደረጃ፣ በአቅም ደረጃ ማንኛውንም እቃ በአየር መጫን የሚችለውን ስታንዳርዱን ጠብቆ ከቦታ ቦታ የማጓጓዝ ትልቅ አቅም አለን። በዚህ ሁኔታ ላይ ትልልቆቹን ካታጎራይዝ ብናደርግ ከጥቂት ከፖስታ አገልግሎት ከፖስታ ጀምሮ እስከ ትልልቅ እቃዎችን ማሽነሪዎችን፣ ኤርክራፍት ኢንጂንን የማጓጓዝ አቅም አለን። ከዚህ በተጨማሪም ለሰው ልጆች በጣም ጠቃሚ የሆኑ ኢሴንሻል የሆኑ የመድኃኒት የላይፍ ሳይንስ ለምሳሌ የብለድ ሳምፕል ሊሆን ይችላል። ኦርጋኖች፣ ላይፍ ኦርጋንስ፣ የደም ናሙና ለሰው ልጆች በሙሉ ጠቃሚ የሆኑ ነገሮችን የምድር ላይም ባለን ዝግጅት እንዲሁም አየር ላይም ባለን አውሮፕላን በሚፈለገው ኳሊቲ እና ፍጥነት በመጓጓዝ ላይ እንገኛለን። ከዚህ ላይ በደንብ ሜንሽን ያደረግሽው የአበባ ጉዳይ ነው። አበባ ለኛ ትልቅ ስትራቴጂ ነው። ስቶሪካሊ የኢትዮጵያ ሆርቲካልቸር ኤንድ ፍላወርስ ኤክስፖርት በጣም እንዲያድግ ኮንትሪቢት ከማድረግን ባሻገር በተለያየ ጊዜ የአበባ ዲማንድ በከፍተኛ ሁኔታ በሚጨምርባቸው በዓላት ለምሳሌ የፍቅረኞች ቀን እዛ ላይ አለም ላይ ከኢትዮጵያ መነሻ ብቻ ሳይሆን ከተለያዩ ዓለማት ከፍተኛ የሆነ የአበባን ኤክስፖርት እናደርጋለን። ከአፍሪካ ከኢትዮጵያ፣ ከኬንያ፣ ከዩጋንዳ እንዲሁም ደግሞ ከሳውዝ አሜሪካን፣ ከኮሎምቢያ ይህን በሙሉ ምርት ወደ አውሮፓ እናጓጉዛዛለን የኢትዮጵያ አየር መንገድ ሲሸለም ብዙ ብዙ በአለም ሪኮግኒሽን እንለዋለን እንደዚህ እውቅና የሚሰጠና አለ ኮቪድ እስካሁን ድረስ እንሸለማለን እስካሁን ድረስ ይመጣል በኮቪድ ባደረግ ነው ወደ 25 አውሮፕላኖቻችንን በራሳችን በውስጣዊ አቅም ተጠቅመን ከመንገደኛ ወደ ካርጎ ቀይረን ያጓጓዝንበታለ አንዳንድ ነገሮች አንስተው በዛ ወደ ኢኮመርሱ ቢገቡልን በሪኮግኒሽን ደረጃ በጣም ብዙ ብዙ ብዙ ሪኮግኒሽን ነው። አፍሪካን በተመለከተ በተለያዩ ካታጎሪዎች ቤስት ኤርላይን ኦፍ አፍሪካ ብቻ ሳይሆን በተለያዩ ለምሳሌ ፋርማን በማጓጓዝ በኤክሰለንሲ በዲፐንዳብሊቲ፣ በነዚህ በነዚህ ነገሮች ሁል ጊዜ ሽልማት ካለ ኢትዮጵያ አየር መንገድ ኢትዮጵያን ካርጎ ሎጂስቲክስ ብቻ ነው የሚወስደው። ጥገናና የፍላይት ኦፕስ አቅሞቻችን ያንን እንድናደርግ ረድቶናል። ከኢኮመርስ ጋር የተገናኘውን ኢኮመርስን በተመለከተ ሁልጊዜ የኢትዮጵያ አየር መንገድ የኢትዮጵያን ካርጎን ሎጂስቲክስ ፓዮኒር ነን ቀዳሚ ነን። ሶ ሁኔታውን ስናይ አሁን ላይ ያለው ቢዝነስ የኢኮሜርስ ቢዝነስ ስለሆነ ከዛ ጋር አብሮ መሄድ ስላለብን ከአፍሪካ ቀዳሚ ሆነን ዌራውስ አዘጋጅተናል። የዌራውስ ዝግጅቱ ምን ጠቅሞናል? የኢኮሜርስ የኢንተርናሽናል ትራፊኮች በኢትዮጵያ አየር መንገድ በኩል እንዲያልፉ ጠቅሞናል። ግን ጎል አድርገን የምንሰራበት ነገር ምንድን ነው? ቱ ዚ ኤክስተንት የኢትዮጵያ ምርቶች በኢኮሜርስ መንገድ ኤክስፖርት እንዲደረጉ ነው የምናስበው። ለዛ የሚሆን ዝግጅቱ አንዱ የራሱ ነው። ሁለተኛ ከተለያዩ የባለድርሻ አካላት ጋር የምናደርጋቸው ዲስክሽኖች ናቸው። ሶስተኛው ደግሞ ሲስተም ኢነቢሊቲ ነው። ሲስተምን እያዘጋጀን ያለ ነው። በቅርቡ ከካርጎ ፍላሽ ጋር የምንጨርሰው ሲስተም አለ። እሱ የኢኮሜርስን ኢንድ ቱ ኢንድ የሆነ ሶሉሽን የሚሰጠን ሲስተም ነው የሚሆነው። እሱ ኬፓብል ሲሆን ሀገራችን ውስጥ ያሉት እስኪያጅ ሁኔታዎች ሲመቻቹ በከፍተኛ ሁኔታ የኢኮሜርስን ቢዝነስ እንደ ኤስቲቪዩ ድረስም ሊሄድ ይችላል። ቼኑ ረጅም ነው። ቼኑ ረጅም ነው። ያንን ነው ኢኔብል እያደረግን ያለ ነው። ከዛ ውስጥ ኤርላይኑ የሚወስደውና እኛ የምንወስደው ፓርት አለ። እንደ ኢኮሜርስ ደግሞ ሲቋቋም ኢኮሜርሱ የበላይ ሆኖ ፕላትፎርም ክሬት አድርጎ ያንን የሚያደርገው ነው። እሱ አሁን ሲስተም ፈጠረን ወይም ሲስተም እየገዛን ነው የምንለው ያንን ኢኔብል የሚያደርግ ነገር ነው። ይህን አያይዘው ከሀገራችን ጋር ለኢኮኖሚው ከሚያደርገው ጠቀሜታ ምክንያቱም ካርጓን በጣም ተነጋገርንባትና ሎጂስቲኳን እንዳልተዋት የመጨረሻ ሷን አድርገን እንዝጋው ከኤክስፖርት አንጻር የሎካል ኤክስፖርተሮቻችን የምንረዳበት ወይም የምናግዝበት ነገር አለ። ለምሳሌ ትውልደ ኢትዮጵያውያን ባሉበት ቦታ በሙሉ የሚጠቀሙበትን እንጀራ፣ የምግብ አይተም ሚሆን ሌሎች ቁሳቁሶች፣ እንደዚሁም ጥራጥሬ፣ የቅባት ነገሮች በሙሉ ቅመማ ቅመም፣ ቆሎ፣ እሱም በሙሉ በተመጣጠነ ዋጋ ነው። በጣም የሚረዳው ምንድን ነው? ትርፍን ማግኘት ብቻ ሳይሆን ተመጣጣኝ የሆነ ዋጋ እየሰጠን እሱን እየረዳን ያለን ስጋ ለምሳሌ ወደ ሚድል ኢስት በጣም ብዙ ጊዜ ነው እናከውከው። ሶ እሱንም በተመጣጣኝ ዋጋ ኤክስፖርተሮቹን ሰፖርት በሚያደርግ መልኩ እያደረገ እንገኛለን። ሶ የኢትዮጵያን ኤክስፖርተርስ ኢቲ ወይም የኢትዮጵያን ካርጎ የሚረዳው ሰርቪሱን ኤክሰለንት አድርጎ በመስጠት በተመጣጣኝ ዋጋ በማቅረብ ሶ እነሱም የውጭ ምንዛሬ ስለሚያገኙ ዘ ኢንድ የኢትዮጵያ ኢኮኖሚ የሚያድግበት ነው። በኢምፖርት ደረጃ ካየነው በጣም እንደገና ትልቅ ኮንትሪቢሽን ነው ያለው። አቶ ደረጀ ለሰጡን ሙያዊ ማብራሪያ እጅግ ከልብ እናመሰግናለን። እኔም አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ዝግጅታችንን በዚሁ አበቃን። ጥቆማና አስተያየታችሁን በኢሜል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶ ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን። በስልክ ቁጥራችንም 0115 17 49 13 ወይም 8165 አድርገ ይደውሉልን። ስለተከታተላችሁ እናመሰግናለን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሀና ጥናፉ ነኝ።